ሰላም ጤና ይስጥልን፣ ክቡራንና ክቡራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የልዩ ዝግጅት ፕሮግራማችን ነው። እናም በዛሬው ዝግጅታችን ለሀኪሞች የኑሮ ከብዶናል ጥያቄ፣ ኤሌክትሪክ፣ የውሃና የነዳጅ አገልግሎት ታሪፍ ጭማሬ በማድረግ የበቀል መልስ የሰጠው ነውረኛው አብይ አህመድ አሊ በሚል ርዕስ ገስግስ ጃን አሞራ የላከለንን ልዩ መጣጥፍ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር እና ሰብስክራይበር በመሆን ሲገሮችን በማመርከት ሁሉም ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች ሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ ለባክብሮ ጋብዘን በቀጥታ ወደ ዕለቱ ልዩ ዝግጅት እናልፋለን። ለሀኪሞች የኑሮ ከብዶናል ጥያቄ የኤሌክትሪክ የውሃና የነዳጅ አገልግሎት የታሪፍ ጭማሬ በማድረግ የበቀል መልስ የሰጠው ነውረኛው አብይ አህመድ ከገስግስ ጃን አሞራ አቅፎና ደግፎ ስልጣን ላይ ያወጣውን ሕዝብ መናቅና በግፍ መግደል የጀመረው እብሪተኛው እና አሸባሪው ኦነግ ሸኔ አስተዳደር ከዓመታት በፊት የአማራ ሕዝብ ወደ አደባባይ በመውጣት በኦሮሚያና በተለያዩ አገሪቱ ክፍሎች አማራው የሚፈጸምበት መዋቅራዊ ጥቃትና ዘግናኝ የዘር ፍጅት በአስቸኳይ ይቁም። በኤርተኮር የመኖሪያ ቤት ፈረሳ እንቃወማለን። በግዳጅ ማፈናቀልንና የግፍገታ ህጋዊ ልባት ይሰጠው። የወሰንና ማንነት ጥያቄዎቻችን በአስቸኳይ ይፈቱ። የአማራን አርሶ አደር ምርታማናን ለመቀነስ መንግስት የጣለው ኢፍትሐዊ የአፈር ማዳበሪያና ምርጥ ዘር ክልከላ የዘር ወቅት ከማለፉ በፊት መፍትሄ ያገኝ። አማራው አያት ቅድመ አያቶቹ በቆረቆሯት የአዲስ አበባ ከተማ በሰበብ አስባቡ እንዳይገባ የሚደረግ አፓርታይዳዊ ክልከላ በአፋጣኝ ይቁም። የጨቆኝ ተጨቆኝ ስህታዊ ትርክትን የሚያቀነቅነው አሁን የአማራ ህዝብ እየደረሰበት ላለው ስልታዊና መዋቅራዊ ጥቃት መንስኤ የሆነው ህገ መንግስት ይሻሻል። የአማራ ህዝብ ፍትሐዊ የኢኮኖሚና የስልጣን ባለቤትነት ይረጋገጥ፣ ወዘተ እነዚህና የመሳሰሉት የህልውና ጥያቄዎች መፍትሄ እንዲሰጣቸው ያለ መታከት በሰላማዊ ሰልፎች በጠየቀ እንደ ፈሪና ጅል ተቆጥሯል። ጥያቄዎቻችን በሰልፍ ባይመለሱም ግን በሰይፍ እናስመልሳለን ሲልም አስጠንቅቆ የነበረ ቢሆንም ይህንን ጨዋነት የተሞላበት የሰላማዊ ትግሉን እንቅስቃሴ የነፍጠኞች ባዶ ጩኸት አራት ኪሎ ናፋቂዎች፣ እሪታ፣ አማራ ማልቀስ ልማዱ ነው፣ ተዋቸው በደንብ ያልቅሱ፣ ሶፍት አቀብሏቸው፣ ነፍጠኛ የሰበረን ቦታ አከርካሪውን ሰብረነዋል። አሁን የፖለቲካ ቁማሩን በልተን ላሟም ጥጃዋም የኛ ናቸው፣ አማራ ዘፈንና ፉከራ እንጂ ውጊ አይችልም፣ የጅራፍ አብዮት የትም አይደርስም፣ ወዘተ እየተባለ በወድድ ብልጽግና ነውረኞች እንዳልተቀለደበት ከዚያ ሁሉ ሰቆቃና ግፍ በኋላ ተደራይቶና ነፍጡን አንስቶ በሚገባቸው ቋንቋ በደንብ ሲያናግራቸው፣ በሳምንት ትጥቁንም ቀበቶውንም እናስፈታለን። እኛ አሁን ላይ ድሮንና አለ የተባለ ዘመናዊ መሳሪያ ታጥቀናል። በመቶ ሺዎች የሚቆጠር አይደፈሬ መካናይዝድ ጦር ገንብተናል ተብሎ እንዳልተፎከረ እነሆ ይሄው በሳምንት ይጠናቀቃል የተባለው በአማራ ሕዝብ ላይ ያወጁት የጀኖሳይድ ጦርነት ሁለት ዓመት ሲያስቆጥር ሰባብረን አድቅቀን ፈጅተን አንገቱን እናስተፋዋለን ያሉት ህዝብም እንደ ውጭ ጠላቱ የሚያዣብብበትን የድሮንና የከባድ መሳሪያዎች ውርጅብ ተቋቁመውና አለን የሚሉትን የጦር ኃይሉን ሰልቅጦ በማስቀረት እንቅልፋተው እንዲባክኑ አድርጓቸዋል። የውድድ ብልጽግናና የጦር ወንጀር ተባባሪ ምስለኔው አደን ዛሬ በመላ አገሪቱ መሳሪያ ለመሸከም አካላቸው ያልጸና ታዳጊ ህጻናትን ጭምር ዙፋናቸውንም ምቾታቸውንም እንዲያድኑላቸው ከየመንገዱና ከየቤቱ በማደን የገዳጅ ወታደራዊ ስልጠና ላይ ተጠምደው እያየናቸው ነው። ጨፌ ኦሮሚያ ላይ አማራ እንዴት እናጥፋ፣ ክልሉንስ እንዴት እንባታትን የሚል የሥራ ምክር በመጎንጎን የተጠመዱት የኦሮሞማ ቡድን አጋፋሪዎች አሁን ላይ ዙሩ መክረሩና ከቁጥጥራቸው ውጭ መሆኑን ሲረዱ ስኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን የምትለውን የፌስ ካርድ ወደ ቦታዋ መልሰው የዘር ጉያቸው ውስጥ በመሸሸግ ያ ሁሉ ሰማይን ካረገጥን የሚለው ጉራ እብሪትና ደንፋታቸው ተንፍሶ ያለፉትን ሰባት ዓመታት ረግጧቸው ከማያውቁ የኦሮሚያ ቀበሌዎችና መንደሮች ሳይቀር ትልልቅ ማይክራፎን በመኪና ጭነው እየተዘዋወሩ ነፍጠኛው፣ ጠላትህ ታግለህ በደምህ የተቀዳጀውን ስልጣን ሊቀማ ነው። አማራውና ሰሜኑ ተደራይተው የኦሮሞ መንግስትን ስልጣን ሊነጥቁ ነው። ምን ትጠብቃለህ? ሆ ብለህ ከጎናችን ተሰለፍ የሚል የምጥና የጀኖሳይድ ቅስቀሳ ውስጥ መገኘታቸውን ስናይ ቢደንቀንም ከቀድሞው ስህተታቸው ሳይመሩ ራሳቸው ሕዝቡን ለሚጨርሱበት የጦር መሳሪያ መሸመቻ ዶላር ፍለጋ ከአይምኤፍ ጋር በማይክሮ ኢኮኖሚ ማሻሻያ ስም አገረን የሸጠና የገንዘብን ቫሊዩ ዋጋ ያሳጣውን ተዋውሎ ሲያበቁ በተከሰተው የኑሮ ውድነት በሚከፈላቸው አነስተኛ ደሞዝ መኖር ያልቻሉ የሕክምና ባለሙያዎችን ጥያቄ ልክ በአማራው የተቃውሞ የመብት ጥያቄ ልክ ከዓመታት በፊት እንዳፌዙትና እንዳላገጡት ሁሉ ጥያቄያቸው በጽንፈኞችና በአሸባሪ ተቃዋሚዎች ተጠልፏል። በአስቸኳይ እንቅስቃሴያቸውን ካላቆሙ በኃይል በመግደልና በማሰር እናስቆማቸዋለን። በገዋን የሚገባው ሆስፒታል እንጂ አራት ኪሎ አይደለም የሚል ሌላ ምጸትና እብሪት ላይ መጠመዳቸውን ስናይ የመንግስት ኃላፊዎች ተብየዎች ስልጣንን መከታ አድርገው ሀገሪቱን በዝርፊያ የጋጡ ለአንዱ እስኪ ብቻ መቶ ሺና ሦስት መቶ ሺህ ብር በሚረጩበት እንዲሁም ልጆቻቸውን ሲድሩ እስከ አንድ ቢሊዮን ብር የሚደርሱ ወጪ እየሮጩ አለምን በሚያስገርሙበት በዚህ አስደንጋጭ ወቅት ጠቅላይ ሚኒስትሩም እስከ 20 ሚሊዮን የሚደርሱ የኢትዮጵያ ዜጎች ለአስቸኳይ የምግብ እርዳታ ተጋልጸዋል እያለ ዓለም የእርዳታ እጅ በሚማጸንበት በአሁኑ ሰዓት የሀገር ዳር ድንበርን ሽጦ ኪሱ ባስገባው ስፍር ቁጥር የሌለው የክህደት ገንዘብ ከ15 ቢሊዮን ዶላር የሚልቅ ውጭ የሚወጣ የግሉን ቅንጡ ቤተ መንግስት እየገነባ በስልጣን ጥም ያበዱ ደናቁርት የውድት ኖሮኞችም የመበላዋጣው ደሞዜን ለቤት ኪራይ እንኳን አይሆንም። እባካችሁ ማሻሻያ ይደረግልኛለን። ለመንግስት ግብር የሚከፍልና የሰው ሕይወት የሚታደግ ሐኪም በዱላ የልበጠቡና በእስር ቤት አጉረው ሰቆቃ እየፈጸሙ እንዴት ብትደፍረን ነው ሰልፍ የምትወጣብን? የጽንፈኛው ፋኖ ወኪል ነህ፣ የሸኔን አጀንዳ አስፈጻሚ መሆንህን ደርሰንበታል፣ የውጭ ጠላት ተላላኪ እንደሆንክ መረጃ አለን እያሉ ታፔላ በመለጠፍ ለመሸማቀቅ በመሞከር ነገ በጥፋጋ የሚከፍሉበትን ወንጀልና ግፍ በወገኖቻቸው ላይ ሲፈጽሙ ማየት በእጅጉ የሚያሳዝን ነው። በመሠረቱ ከሰባት ዓመታት በፊት አብይ አህመድ ስልጣን ሲይዝ የአንድ ዶላር ምንዛሬ 36 ብር በነበረበት ወቅት የአንድ ዶክተር የሕክምና ባለሙያ ወርሃዊ ደመወዝ ታክስ ተቆራርጦ ከ9 እስከ 11 ሺህ የነበረ ሲሆን ይሄውም በውጭ ምንዛሬ ሲለካ 250 ዶላር አካባቢ ነበር። ባለፉት ሰባት ዓመታት እነዚሁ ሐኪሞች የተደረገላቸው ጭማሬ ከ2000 እስከ 3000 ብር የነበረ እንደሆነ ይታወቃል። ዛሬ የብልጽግና መንግስት ህዝብን የሚጨፈጭፍበትን የጦር መሳሪያ መሸመቻ አይኤምኤፍ ጋር የዶላር ብድር ለማግኘት ሲል ብቻ አገሩንም ህዝቡንም አደጋ ላይ የሚጥል የኢኮኖሚ ማሻሻያ ውል በማፈራረሙ የአንድ ዶላር ዋጋ በመንግስት ባንኮች 127 ብር በጥቁር ገበያ ደግሞ እስከ 160 ብር እየተመነዘረ መሆኑን እያየን ነው። ማገናዘብ የማይችሉ በዚህ የመሃይቦች ስብስብ መንግስት ሳቢያ ቀድሞ በወር 250 ዶላር ወርሃዊ ክፍያ ያገኙ የነበሩ ሐኪሞች ዛሬ በውጭ ምንዛሬ ሲሰላ ዓለምን በሚያሳፍር ሁኔታ በወር ወደ 85 ዶላር አሽቆልቁላል ገቢያቸው። ታዳ የደሞዝ ማሻሻያ ይደረግልን መኖር አልቻልንም። እኛም ቤተሰቦቻችንም በረሃብ ልናልቅ ነው፣ መንግስት ወይ ወዴት አለ የሚል ጥያቄ ማንሳታቸው ቀን ለሆነ ሰው ጥያቄያቸው ፖለቲካዊ አለመሆኑ ግልጽ ነው። ዛሬ በኢትዮጵያ ባለጊዜ ነን የሚሉ የኦሮሞ ብሔር ተወላጅ የብልጽግና ትሩፋቶች ካድሬዎችና ባለስልጣናት ልክ እንደ ቀድሞው የውሃ ዘመን ታንኩንም ባንኩንም ኢኮኖሚውንም ተቆጣጥረውት በመሬት መቀራመን ንግድ ለጉዳይ ማስፈጸሚያ የሚጠየቅ ጉቦ፣ በተጨበረበረ ጨረታ፣ በዘረፋ በሕገ ወጥ ብድርና ኢንቨስትመንት በሰዎች እገታና በተለያዩ ወንጀሎች ተሰማርተው ለቁርስ ድባይ ለራታቸው ባንኮክ እየተመላለሱ አለማቸውን በሚቀጩበት ሁኔታ ለክትፎ ለቁርጥና ለውስኪ በአንድ ቀን በመቶ ሺዎችና በሚሊዮን የሚገመት ብር ሲረጩ እያየን በየመሸታ ቤቱ በራስ ዘግተው እየተሳከሩ ለአንድ ዝሙት ተዛዛሪ ሴት በመቶ ሺህ ብር የሚቆጠር ገንዘብ ሲጫረቱ በአግራሞት እየታዘብን አንድን የሰው ህይወት የሚያደንግ ክቡር ሙያ ያለው ሐኪም በ11 ሺህ ብር ደሞዝ ተቆራምደህ በረሃ ሙት ብሎ መፍረድ ግፍ ብቻ ሳይሆን የግፍግፍ ጭምር ነው። እጅግ የሚዘገንነው ደግሞ ለዚህ የህክምና ባለሙያዎችና ለሌሎችም የመንግስት ሰራተኞች መኖር አልቻንም፣ በረሃም ልናልቅ ነው፣ ደሞዛችን ይሻሻል የተማር ነው ለባርነት አይደለም ለሚል የሚያበት ጥያቄ ባጭሩ በረሃብ መሞታችን ነው የመፍትሄ አለ በሚል ለተስተጋባ አሳዛኝ የህዝብ ጥያቄ የፋሽስቱ አብይ አህመድ የብልጽግና መንግስት የሰጣቸው ወደፊት በህግም በሞራልም ሆነ በታሪክ የሚያስጠይቅ ምን ታመጣላችሁ አይነት ግፍ የተሞላባቸው መላሾች ናቸው። ለትዝብት ለዛሬ ሶስቱን ብቻ ባጭሩ እንመልከት። መቼም የህዳሴ ግድብ ነገር ለኢትዮጵያውያን ለአማል በሰማይ ወተቷንማ ላይ አይነት ነገር ከሆነ የቆየ ቢሆንም ገና ከጅምሩ ለግድቡ ግንባታ የዓለም ባንክና ዓለም አቀፉ የገንዘብ ድርጅትን ጨምሮ አበዳሪ ሀገራት ገንዘብ ለመለገስና ለማበደር ፍቃደኛ ባለመሆናቸው አያሌ ዜጎች ከ60 በመቶ በላይ የሀገሪቱ የገጠር ህዝብ የኤሌክትሪክ አገልግሎት ያልተዳረሰ በመሆኑና በከተሞችም ያለው የኃይል እጥረት ችግር እንዲፈታ ምኞታቸው ነበርና መቀነታቸውን ፈተው እንደየአቅማቸው ቦንድ እየገዙ ግንባታው እንዲሳለጥ የበኩላቸውን ጥረት ቢያደርጉም ህወሓት ከሰባት ዓመታት በፊት በአቢይ አህመድ መራሹ የለውጥ መንግስት ሲተካ ኢህአዴግ የህዳሴ ግድቡን ግንባታ ከ67 በመቶ በላይ ፈቅ ሳያደርግ ከሰባት ዓመታት በላይ ቀልዶበት ቆይቷል። እኔ ግን መኑኝ ቢበዛ በሁለት ዓመታት አጠናቀቄ ተአምር አሳያችኋለሁ በማለት ቢዋሽም ስልጣን በያዘ በሁለተኛው ወር ራሱ አብይ ወደ ግብፅ በማቅናት ለፕሬዚዳንት አልሲሲ ወላሂ እኛ የግብፅን የውሃ ፍሰት በሚጎዳ መልኩ የግድቡን ሥራ አናከናውንም ሲል ቃል ገብቶ የግድቡን ውሃ መሐንዲስ ኢንጂነር ስመኘው በቀለን በሴራ አስገድሎና ግድቡ ለኃይል ማመንጫነት ይጠቀምባቸዋል ከተባሉት 16 ተርባይኖች ሁለቱን አስቀንሶ ታላቅ የክህደት ሴራ መፈጸሙን የፍትህ ቀን እስኪመጣ መቼም የምንረሳው አይሆንም። ባለፉት ዓመታት ይኸው ግድብ በአራት ያህል ተርባይኖች ማምረት የጀመረው የኤሌክትሪክ ኃይል ምንጭ ከፌብርዋሪ 202 ዓ.ም ጀምሮ እንደ ሱዳን፣ ጅቡቲ፣ ኬንያ እና የመሳሰሉት የአፍሪካ ሀገሮች እየሸበቸበ ሲገኝ ግድቡ የሀገሪቱን የኤሌክትሪክ አቅርቦት በ17 በመቶ በማሳደግ በ2023 24 ግድቡ 2522 ጊጋዋት አውር ኤሌክትሪክሲቲ አምርቶ ከውጭ አገኘነውን 140 ሚሊዮን ዶላር ጨምሮ ወደ 20 ቢሊዮን ብር ገቢ መሰብሰቡን በሪፖርት ቢገልጽልንም 60 በመቶ ሕዝባችን ያለ ኤሌክትሪክ አገልግሎት በጨለማ ይኖራል የሚለውን አስደንጋጭ ታሪክ ንንቀይር ይክርና የራሷ ያረረባት የሰው ታማስ፣ ስላለች እንዲሉ የሀገር ውስጡን ችግር ሳንፈታ ኤክስፖርት ላይ አተኩረን ዛሬ የአፍሪካ መዲና የሚባለው የአዲስ አበባ ነዋሪ ሳይቀር እጅግ በሚያሳዝን ሁኔታ መብራት በፈረቃ የሚደርሰው ሆኖ እያየን እየሰማን ነው። ታዲያ ለገዛ ሀገሬ ህዝብ ባይተዋርና የማይጨበጥ ህልም የሆነው የህዳሴ ግድብም ሆነ የኃይል ፈረቃው ጉዳይ ሲገርመን ዛሬ በኑሮ ውድነት ምክንያት ደሞዛችን ሊያኖረን አልቻለም፣ የደሞዝ ጭማሪ ይደረግልን ብለው ሰላማዊ ጥያቄ የሚያቀርቡትን ባለሙያዎች በኃይል የሚያፍነው መንግሥት በቅርቡ በመላው አገሪቱ ራሱ ወዶና ፈቅዶ ገቢራዊ ያደረገውን የኢኮኖሚ ማሻሻያ ፖሊሲ ተከትሎ የኤሌክትሪክ አገልግሎት ከውጭ የሚያስገባው የማቴሪያል ዋጋ መመራሩ ወጪውን አልቻልኩትም በሚል ምክንያት ከሁለት ወራት በፊት ከፍተኛ የታሪፍ ማሻሻያ በአገልግሎት ተጠቃሚዎች ላይ ማድረጉን ልብ ይሏል። ይህ የሕብረተሰቡን ኑሮና አቅም ያላገናዘበ ነው የተባለው የኤሌክትሪክ ታሪፍ ጭማሪ ጉዳዩ ደግሞ በኢትዮጵያ ቴሌቪዥን ሳይቀር በኃላፊዎች ማብራሪያ እንዲሰጥበት ተጠይቆ ነበር። እንግዲህ ባጭሩ መንግስት በኢኮኖሚ ውድቀት ምክንያት ታሪፍ ጨምራለሁ ብሎ ህዝቡ ላይ ዋጋ ሲቆልል፣ ትክክል ህዝቡ መኖር አልቻልኩም ደሞዜ ይሻሻል የሚል ጥያቄ ሲያነሳ ግን የተቃዋሚ ፖለቲከኞችን አጀንዳ ነው የምታቀነቅነው በሚል አስፈርጆ በወንጀልና በሽብር የሚያሳስር ብሎ በጠገቡ የመንግስት ፖሊሶች ቆመጥ የሚያስወግር ዘመን ላይ ደርሰናል ማለት ነው። አበው ወር ለባሰው ማጭድ ታውሰው እንዲሉ ደሞዝ ይጨመርልን ላሉ የማህበረሰብ ክፍሎች መንግስት ተብዬው የዘውግ የፖለቲካ አራማጅ ቡድን የኤሌክትሪክ አገልግሎት ታሪፍ በመጨመር ብቻ አላቆመም። ይህ ያንሳችኋል ብሎ ከሶስት ቀን በፊት የዓለም የነዳጅ ዋጋ በመጨመሩ የሚል ሰበብ ደርድሮ እኔም ከሚያዝያ 30 ቀን 2017 ዓ ም ጀምሮ የአንድ ሊተር ቤንዚን ዋጋ ላይ የአስር ብር ጭማሪ በማድረግ 122 ብር 53 ሳንቲም እንዲሸጥ ወስኛለሁ በማለት የዋጋ ግሽበቱንና የኑሮ ውድነቱን የባሰ ጣሪያ እንዲነካ አድርጎታል። ከማናንሽ ያለው የሐዋሳ ክልል የዋና ፍሳሽ አገልግሎት ድርጅትም ከትናንት በስቲያ በወጣው ማሳሰቢያ ከሚያዚያ ወር 2017 ዓ.ም ጀምሮ ተግባራዊ የሚደረግ የመጠጥ ውሃ የታሪፍ ጭማሬ ማድረጉን አስታውቋል። የድርጅቱ ስራ አስኪያጅ አቶ ዳዊት ሌላሞ አሁን ያለው የዋጋ ንረት እና ሌሎች ተያያዥ ምክንያቶች በአዲስ መልኩ የታሪፍ ማሻሻያ እንዲደረግ ማስገደዱን ገልጸው በዚህም መሰረት ለመኖሪያ ቤቶች ከዚህ በፊት 16 ብር ይከፈልበት የነበረው የ1000 ሊትር ውሃ ዋጋ ወደ 50 ብር ከፍ እንዲል ተደርጓል ነው ያሉት። ልብ በሉ ከ16 ብር በአንዴ 50 ብር ማለት የ34 ብር ጭማሬ ወይም ከሦስት እጥፍ በላይ ጭማሬ ማለት ነው። እንዲህ ያለው እርምጃ ታዲያ ማህበረሰብን በተለያየ መንገድ ለመቅጣትና ለማማረር ካልሆነ በስተቀር ምን ሊባል ይችላል? እንግዲህ መንግስት ከውጭ የሚያስገባቸውና በማያስገባቸውም ሸቀጦችና ምርቶች ላይ አገር አቀፍ የኢኮኖሚ ማሻሻያውንና የዓለም ገበያን እንደ ሽፋን ምክንያት እየጠቀሰ ዋጋ በየጊዜው ሲቆልል ህብረተሰቡ በአስማት እንዲኖር አስቦ ነው። የሆነ ሆኖ መፍትሄው አንድና አንድ ብቻ ነው። ይሄውም መላው ሕዝብ አሁን የሕክምና ባለሙያዎች የጀመሩትን ፍትሐዊ የመብት መከበር ጥያቄ ተቀላቅሎ የጦር ወንጀለኛ፣ እብሪተኛ፣ አሸባሪ፣ አምባገነን፣ ነውረኛና ዘራፊ የክልል ትንንሽ ዘውድ የደፉ ነገስታት በቃችሁ ብሎ ከጫንቃው ላይ እስከ ወዲያኛው በማስወገድ መብቱን በትግሉ ማስከበር ብቻ ነው ይላል ገስግስ ጃን አሞራ የላከልን መጣጥፍ። ስለዚህ ወንድማችን ለላከልን አርቲክል እያመሰገን ውድ የጠለስ ሚዲያ ቤተሰቦች ደግሞ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮች በማመርከት ብለን ዝግጅታችንን ላይክሸር እያደረጋችሁ ለሌሎች በማጋራት ሚዲያችን አበረታቱ በማለት የዛሬውን ዝግጅታችንን እንቋጫለን። እናመሰግናለን።